ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ ያብሪያችሁ ቆያለሁ። በቅድሚያም የታጠቁ ኃይሎች መንግስት ያቀረበውን የሰላም ጥሪ እንዲቀበሉ በሰሜን ጎንደር ዞን የዳባት ከተማ ነጋዴዎች ተናገሩ። በዳባት ወረዳ ዘላቂ ሰላም ለዘላቂ ልማት በሚል መሪ ሀሳብ ከንግዱ የማህበረሰብ ክፍሎች ጋር በወቅቷ የሰላም ሁኔታ የምክክር መድረክ ተካሂዷል። መረጃውን ያደረሰን የዳባት ወረዳ መንግስት ኮሚኒኬሽን ነው። ደረጀ ደርበው ያቀርበዋል። በሰሜን ጎንደር ዞን ዳባት ወረዳ ዘላቂ ሰላም ለዘላቂ ልማት በሚል መሪ ሀሳብ ከንግዱ ማህበረሰብ ጋር በወቅታዊ የሰላም ሁኔታ የምክክር መድረክ ተካሂዷል። በውይይቱ ከተሳተፉ ነጋዴዎች መካከል አቶ ሲሳይ ደምሴና አቶ ቴዎድሮስ መኮንን በአካባቢው ሰላም ባለመኖሩ ወጥቶ ለመግባትና በንግድ ስራ ውጤታማ ለመሆን እንዳልቻሉ ተናግረዋል። የታሪፍ ጭማሪና የኑሮ ውድነትም ፈታኝ መሆኑን አክለዋል። ከቦታ ቦታ ሄደን ደባርቅ ሌላም ቦታ ተንቀሳቅሰን መነገድ አንችልም። የሞተ መቅበር አንችልም። ዘመድ አንደርስም። እየመንገዱ ብዙ ችግር ደርስብናል። ከፍተኛ ቁሳዊ ሰብአዊ ሀብት እየወደመ ነው። በሀገራችን ጥያቄ ያለኝ የሚሉ አካላት መንግስት ያቀረበውን የሰላም ጥሪ በመቀበል የሀሳብ ልዩነትን በንግግር መፍታት እንደሚገባም ነጋዴዎቹ ጠይቀዋል። ሰላምን ለማምጣት ህዝቡ ራሱ ትልቅ ፍላጎት ቢኖረው ይገባል። ማንኛውም የህዝብ ችግር አለ ከተባለ በውይይት በሀሳብ ነው ያ ችግር መፍትሄ ሊገኝ የሚችለው እንጂ በጠበንጃ ፈጉስ የሚመጣ ሰላም የለ። የመጨረሻው መፍትሄ ውይይት ና ድርድር ያ መምጣቱ ላይ ቀር ያ መሆኑ ላይ ቀር። አሁን የሚወድና ቁሳዊ ሀብትና የሰው ሀብት ሴብ ልናደርገው የሚገባበት ጊዜ አሁን ነው። ምርትን የሚደብቁና የዋጋ ጭማሪ የሚያደርጉ ስግብግብ ነጋዴዎችን በመታገል ለዘላቂ ሰላምና ልማት ዘመቆም እንዳለባቸው የዳባት ወረዳ አስተዳዳሪ አቶ መርሻ ወረታ ተናግረዋል። የንግድ ማህበረሰቡ ዋና ተዋናኝ መሆኑን አውቆ ለሰላም ቅድሚያ መስጠት የሚችልበት እድል እንዲፈጠር ማድረግ አስፈላጊ ነው። የመጀመሪያው ነገር አሁን ባለው ነባራዊ ሁኔታ ማህበረሰቡ በተለያየ መንገድ ተሳቋል። ስለዚህ ቅድሚያ ድርሻ መሆን ያለበት አገልግሎት አሰጣጡን ማዘመን ከአላስፈላጊ ዋጋ ንረት፣ ዋጋ ጭማሪ፣ በየትራንስፖርቱ ከሚደረግ ታሪፍ ጭማሪ ራሱን መቆጠብ እንዲችል፣ ከተጭበረበረ ንግድ ስርዓት ራሱን መቆጠብ እንዲችል፣ ህገወጥ ንግዶች እንዳይስፋፉ ጥረት እንዲያደርግ ያለመ ነው። የአማራን ህዝብ ጥያቄዎች ለማስመለስ ግጭት መፍትሄ አይደለም ያሉት የአራት መቶ ሶስተኛ ኮር ዋና አዛዥ ብርጋዴር ጀነራል አዘዘው መኮንን ዘላቂ ሰላምን ለማረጋገጥ ከተለያዩ የማህበረሰብ ክፍሎች ጋር ውይይቶችን እያካሄዱ መሆናቸውን አስረድተዋል። ነጋዴው ማህበረሰብም የድርሻውን መወጣት አለበት ብለዋል። የአማራ ነግዶ እንዳይበላ ተማሪዎች እንዳይማሩ በርካታ ስራዎች እየሰራ ያው ኢኮኖሚ እያወደመ ነው ያለው፣ ይህን ችግር ለመረዳት ከአርሶ አደሮቹ ጋር ከሃይማኖት አባቶች ጋር እና ከመንግስት መዋቅር ጋር ነው ውይይት ያካሄድ ነው። በዚህ ውይይት እስካሁን ስናካሄድ ህዝባችን የመረረው በጽንፈኛው ኃይል ትልቅ ጥላቻ የፈጠረ ከዚህ ፊት የነበረው መደነጋገር አሁን በዚህ የሀይል ሞትና መከራ እንጂ ያበዛበት ትርፍ ያለመጠለት መሆኑን በርካታ ማህበረሰቡ ይገልጻል። ይህን ተግባር ተንቀጻይ ከመሞት በዘለለ ይህ ቀጠናውን ሰላም እናመጣለን የሚል ከሻ ሃይማኖት አባቶችም ከሽማግሎችም ተግባትን እየሰራን ያለ ሰላምን የማረጋገጥና ህግ የማስከበር ስራም ተጠናክሮ እንደሚቀጥል ብርጋዴር ጀነራል አዘዘው ገልጸዋል። በፍቅርና በመተሳሰብ በጋራ እየኖሩ መሆኑን ከተለያዩ አካባቢዎች ሂደው ኑሯቸውን በማይካድራ ከተማ ያደረጉ የህብረተሰብ ክፍሎች ተናገሩ። የህዝቡን ማንነት አክብሮ መኖር የሚፈልግ ማንኛውም ኢትዮጵያዊ ተቀብሎ ለማስተናገድ ዝግጁ መሆኑን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አስታውቋል። ምሳሎ ኢትዮጵያ የብዙ ባህል ቋንቋና ብሔረሰቦች ባለቤት ናት። ህዝቧም የሃይማኖት የቋንቋና የብሔር ልዩነት ሳይገድበው በፍቅርና በአንድነት ዘመናትን ባብሮነት የተሻገረ ነው። ለዚህ ማሳያ የሆን ዘንድም በአማራ ክልል ወልቃይጠገዴ ሰቲቶ መራዞን የማይካድራ ከተማ ተጠቃሽ ናት። ከተማዋ ከተለያዩ የሀገራችን አካባቢዎች የተሰባሰቡ ብሔር ብሔረሰቦች በፍቅር የሚኖሩባት መሆኗንም ነዋሪዎች ተናግረዋል። ነዋሪዎቹ አክለውም ሌሎች የክልላችንና የአገራችን አካባቢዎች ከጦርነት አዙሪት ለመውጣት ማይካድራን ምሳሌ ሊያደ ሊያደርጉ ይገባል ነው ያሉት። ሸለመ ባልቻ እባላለሁ። የመጣ ከኦሮሚያ ክልል ምዕራብ ሸዋ ማለት ነው። ሰው በሰውነት ተከባብር የምትኖርበት ከተማ ነው። ለሰው ልጅ ደግሞ የሚያስፈልገው ይሄ ነው። ማይካድራ ማለት ብዙ ችግር ያሳለፈችበት እስከ ዓለም ድረስ የታወቀች ከተማ ናት። አሁን ግን ሌሎች ቦታ ጸጥታ ይጓደላል፣ የሚገዳደል ወንድሙ ከወንድሙ ጋር፣ ቤተሰብ ከቤተሰብ ጋር፣ ብሔር ከብሔር ጋር ሚጋጩ ማይካደራን አይቶ እንደው ቢማር ይምል እንትን አለኝ። ስሜ መራቢ ተስፋ እባላለሁ ያው የመጣሁበትን ትግራይ ነው። ከትግራይ ይምጣ ከውጭ ይምጣ ከራ የመጣ ይምጣ የስብስብ ቤተሰብ አገር ናት። ጦርነት ግጭት ለማንም አልጠቀምም በላል ህዝብ ስንት ሰው ተፈናቀለ ስንት ምንም እኔ የመጣሁበት ማዕከላዊ ኢትዮጵያ ነው። አድያ ውሳ ነው በካንተባን በተለየ ደረጃም፣ በጸጥታም፣ በሁሉ ነገር በሄንበት ቢሮዎች ሁሉ እንስተናገዳለን። ይሄ ከየት መጣ ይሄ ከየት መጣ አይነት አድሎ እና መለየት የሌለበት መሆኑን ነው እኔ በትክክለኛም ገልጸው። ሰላም ለሰው ልጅ ወሳኝ ነው። ሰላም ወሳኝ ነው። ሰላም በመሆኑ የተነሳ ነው ማንኛውም ሰው ገብቶም ይወጣ ወጥቶ የሚገባ። ከጦርነት የምናገኘው ጥቅም የለም ማንኛውም ማህበረሰቡ ይስማ ከተማ አስተዳደሩ ጥቅምት 24 2013 ዓ ም በህወሀት የተፈጸመውን በደል ለህግና ለፍትህ በመተው የትናንትናው ጥፋት እንዳይደገም እየሰራ መሆኑን የማይካድራ ከተማ ብልጽግና ፓርቲ ጽህፈት ቤት ኃላፊ ነጋሽ ጌትነት አስረድተዋል። እኛ የምናምነው እኛ የምናስበው እንደ ኢትዮጵያዊነት ነው። ትናንትና የተበደለ በደል የዓለም ህዝብ አይተቷል፣ አውቆታል። ያኔ የራሱን ችሎ ፍትህ ይኖረዋል፣ ጊዜ ይኖረዋል። እሱ እንዳይደገም ግን እኛ አሁን እዚህ ያሉ ብሔረሰቦች በፍቅር በአንድነት እንዲኖሩ እየሰራ ነው ያለ። ዞኑ ለሰላማዊ ኑሮ የተመቸ መሆኑን የተናገሩት የዞኑ ዋና አስተዳዳሪ አሸተደምለው በአካባቢው የውጭ ሀገራት ዜጎችን ጨምሮ የተለያዩ የሀገራችን ህዝቦች በአንድነት የሚኖሩበት የአብሮነት ተምሳሌት ነው ብለዋል። ለሰላምም ለማህበራዊ ኑሮም የተመቸና የተደላደለ ዞን ነው። ከኢትዮጵያ ምልፍ ብሎ የተለያዩ የሌሎች ሀገራትንም መጥተው የሚኖሩበት በሰላም በልማት የሚንቀሳቀሱበት ማህበራዊ መስተጋብሩ የሰመረ የሆነበት። ስለዚህ የወልቃይት ጠገዴ ባህልን ወጉም ደግሞ አክብረው ተከባብረው ተደጋግፈው የሚኖርበት የአብሮነት ተምሳሌት ነው ወልቃይት ጠገዴ ሰቲት ሁመራ። ዞኑ ለሰላም ዋጋ ሰጥቶ እየሰራ በመሆኑ የህዝቡን ማንነት በማክበር ለሚኖር ማንኛውም ሰው በኢትዮጵያዊ መንፈስ እንደሚያስተናግድ አስተዳደሩ ገልጿል። የኢትዮጵያ ቀይ መስቀል ማህበር የሰሜን ጎንደር ዞን ቅርንጫፍ ጽህፈት ቤት ለአድርቀይና ለጠለምት ወረዳዎች 12 ሚሊዮን ብር የሚጠጋ ውጪ የተደረገባቸው መሬቶችና የሕክምና መሳሪያዎችን ድጋፍ አደረገ። መሬቶችና አምቡላንሶች ለታለምላቸው አላማ ብቻ መዋል እንደሚገባቸው ማስተባበሪያ ጽህፈት ቤቱ አሳስቧል። መረጃውን ያደረሰን የሰሜን ጎንደር ዞን መንግስት ኮሚኒኬሽን ነው። አለምነች ንጉሴ እንደሚከተሉት አቀርበዋለች። የኢትዮጵያ ቀይ መስቀል ማህበር የሰሜን ጎንደር ዞን ማስተባበሪያ ጽህፈት ቤት በእንግሊዝ ሀገር ከሚገኘው ከኤስቶር ፕሮጀክት ጋር በመተባበር ለአዳር ቀይና ለጠለምት ወረዳዎች የመድኃኒትና የህክምና መሳሪያዎችን ድጋፍ አድርጓል። ፕሮጀክቱ በተፈጥሮና ሰው ሰራሽ ችግሮች የተጎዳ የህብረተሰብ ክፍልን እየረዳ የሚገኝ ግብረሰናይ ድርጅት መሆኑን የገለጹት የኢትዮጵያ ቀይ መስቀል ማህበር የሰሜን ጎንደር ዞን ማስተባበሪያ ጽህፈት ቤት ተወካይ ኃላፊ ዶክተር ተፈራ ሰፋ 12 ሚሊዮን ብር የሚጠጋ ወጪ የተደረገባቸው መድኃኒቶችና የህክምና መሳሪያዎች ድጋፍ ማድረጉን ተናግረዋል። ወደ 119 ሚሊዮን ብር የሚገመት ለአደርቃይና ለጠለምት ወረዳዎች መድኃኒትና የህክምና መሳሪያዎች እንደዚህ ቁሳቁሶች ድጋፍ አድርገናል። ከዚህ በተጨማሪ ለቀለምት ወረዳ በጣም ዘመናዊ የሆነ የውስጥ ቁሳቁሶች የተሟሉለት ሰባት ነጥብ ስድስት ሚሊዮን የሚገመት አምቡላንስ በዛሬው ዕለት ለወረዳው አስረክበናል። መድኃኒቶችንና ዘመናዊ አምቡላንስን ለታለመለት አላማ ብቻ መዋል እንዳለባቸው የተናገሩት ዶክተር ተፈራ ቀይ መስቀልን ለመደገፍ ህብረተሰቡ የአባልነት ክፍያውን በወቅቱ እንዲከፍል አሳስበዋል። ያስረከብነውን መድኃኒት የሚሆን አምቡላንስ አግባቡ ለማህበረሰቡ እንዲደርስ ይፈልጋልናል። በተለይ ከወረዳ የጤና ተቋም የሚሆን ወረዳ አስተዳደሩ ህብረተሰቡ በዝቅተኛ የመንግስት መሸጫ ዋጋ ማለት ነው የገዛ እንዲጠቀም እንፈልጋለን። የቀይ መስቀል ማህበሩ ለወረዳው በርካታ ተግባራት ሲያከናውን መቆየቱን ያስረዱት የወረዳው ተወካይ አስተዳዳሪና የገቢዎች ጽህፈት ቤት ኃላፊ አቶ ጥሩ ሰው ገብረ ከ29 ሚሊዮን ብር በላይ በተለያዩ ተግባራት ድጋፍ ማድረጉንም ተናግረዋል። ህብረተሰቡ የአባልነት ክፍያውን በወቅቱ እንዲከፍል እየተሰራ መሆኑን አክለዋል። የቀይ መስቀል አምቡላንስ ደጃሽ ሜዳ ማዕከል ላይ ይዞልን መጥቷል። እንኳን ደስ አላችሁ። አጠቃላይ ቀይ መስቀል ያደረገልን ድጋፍ 29 ሚሊዮን 102562 ቱርክ ድጋፍ አድርጓል። የጠለምት ወረዳ ጤና ጽህፈት ቤት ተወካይ ኃላፊ አቶ ጌታ ሰው ይግዛው ማህበሩ ላደረገው ድጋፍ ምስጋና አቅርበዋል። ከዚህ በፊትም ለጤና ባለሙያዎቻችን የስልጠና ሰጥቶልናል። በአሁኑ ደግሞ በወረዳችን ያለብን ችግር የመድኃኒት ድጋፍ አድርጎልናል። ከዛም በመቀጠል ደግሞ የአምቡላንስ ድጋፍ በድጋፍ ርክክቡ የተገኙት የጠለምት ወረዳ ነዋሪዎች የአምቡላንስና የመድኃኒት ድጋፉ እንዳስደስታቸው ተናግረዋል። የመስቀል ማህበር አምቡላንስ በጠለምት ወረዳ በመምጣቱ ከልብ የመነጨ ደስታ ነው የተሰማ በከተማው ውሃ ዝርጋታ ባለ በንጹህ መጠጥ ላይንም አምስት ቦኖ ላይ አሁን እቅድ ይዞ የጣል መጣን በሆኑ አሁን በፊትም እኔም አንድ አባል ነኝ። የቀይ መስቀል ለኛ ያደረገው ሁኔታ በጣም ሰፊ ሁኔታ ነው ያለው። በወረዳው ሌሎች መሰረተ ልማቶች እንዲሟሉላቸው የአባልነት ክፍያውን በወቅቱ እንደሚከፍሉም ነዋሪዎቹ አክለዋል። አሲዳማ አፈርን በኖራ በማከም ምርትና ምርታማነትን ማሳደግ መቻሉን በማዕከላዊ ጎንደር ዞን ያለፋ ወረዳ አርሶ አደሮች ተናገሩ። ባለፋ ወረዳ ከዘን ማሸንጌ ቀበሌ የዞን ደጋፊ አመራሮች፣ የወረዳ አመራሮችና አርሶ አደሮች በተገኙበት የአሲዳማ አፈርን በኖራ በማከም እየለማ ያለ የአርሶ አደሮች ማሳ የመስክ ምልከታ ተካሂዷል። የወረዳው ግብርና ጽሕፈት ቤት የሰብል ልማት ቡድን መሪ አቶ አበጀ እንዳለው እንዳሉት በ2017-18 የምርት ዘመን በወረዳው 639 ሄክታር መሬት አሲዳማ አፈርን በኖራ ለማከም ታቅዶ 230 ሄክታር መሬት በኖራ መታከሙን አስረድተዋል። በሰብል ልማቱ በወረዳው አምስት ቀበሌዎች 82 አርሶ አደሮች ተሳታፊ መሆናቸውንም ተመላክቷል። አሲዳማ አፈርን በኖራ በማከም የስንዴና የበቆሎ ሰብል የዘሩት አርሶ አደሩ ወርቁ ርስቱና ቄስ ሙቀት ቁ እንዳሉት ከዚህ በፊት ማሳቸው በአሲድ የተጠቃ እንደነበር አስታውሰው ማሳቸው በኖራ ካከሙ በኋላ ግን ሰብላቸው በጥሩ ቁመና ላይ እንደሚገኝ ተናግረዋል። የአሰራር ሂደቱ ምርትና ምርታማነታቸውን እንዳሳደግላቸው ማስረድተዋል። በምልከታ የተገኙት ሌሎች አርሶ አደሮችም ያዩትን መልካም ተሞክሮ በማስፋት ሊሰሩበት መሆኑ ተናግረዋል። በመስክ ምልከታ የተገኙት የማዕከላዊ ጎንደር ዞን ግብርና መምሪያ ምክትል ኃላፊ አቶ ደጀኔስ ሳይ እንደተናገሩት ዘመናዊ አሰራሮችንና ቴክኖሎጂዎችን በመጠቀም ምርትና ምርታማነትን ለማሳደግ የሚደረገው ጥረት ተጠናክሮ ይቀጥላል ብለዋል። መረጃውን ያደረሰን ያለፈው ወረዳ መንግስት ኮሚኒኬሽን ነው። የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሰው የነበሩ ዜናዎቻችን በተከታተላችሁት መንገድ ተጠናቋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆየሁ። ጤና